ልዑል እንግዲህ ትናንትና የተተኮሰው ጥይት በእነሱ ላይ ምንም አይነት ጉዳት እንዳላደረሰና ግን ደግሞ የአበበ ፍቅረኛ የተባለችው እንዴት ተመታች ነው የተናገረው። እሱም ደግሞ ከባድ የሚባል ነገር እንዳላደለ ነው የተናገረው ማለት ነው። እናም የአቤልም ዘበኛ እንግዲህ ሚስጥር አለኝ ሲል የነበረውን ተናግሯል ማለት ነው እና ግን እኔ የምለው ልዑል ማለት ነው፣ ልዑል ለምንድን ነው ግን በዚህ ልክ እነሱ የሆነ ነገር ሲሉ ስለ አቤል ማለት ነው የሚደነግጠው ነገር ማለት ነው? እኔ የምር እነዚህ ሰዎች እኮ ማለት ነው ምንም ነገር ቢሉ አይፈረድባቸውም፣ ምክንያቱም አይምሯቸውም በገንዘብ ደፍነውታል። መቼም እውነትን ሊናገሩ አይችልም። መቼም እውነትን አይናገሩም። አይምሯቸው በገንዘብ ስለተደፈነ ማለት ነው። እንግዲህ ባንዳፍ ሁለት ቃል ጣቢያ ሄዶ ምንድን ነው ያለው? አሉ ጋሽዬ መጀመሪያ ነው የገባው ምንም ነገር የለም ምንም ምንትን ያለው ነገር የለም ብሎ ምስክር መስክሯል። አሁን ደግሞ ጋሽዬ ባይኑ እንደዚ ብሎኝ ነው እንግዳ ምናምን ሲመጣ ለራሱ የኔና የእሱ መግባቢያ ባይኑ ነው ባይኑ ነው። እና ወደ ጣቢያ ሲሄድ ባይኑ ልከተለወት እንደ ጋሽዬ ምናምን ብዬ ስጠይቀው ባይኑ እንዲህ አለኝ። የማይመስል ነገር ለሚስተሃትን ገር አለ ያገሬ ሰው ይሄ ዘበኛውም ማለት ነው። ከመጀመሪያውም አቤል ቤት በዘበኝነት ሲገባ እንደ ሊያ ነው ማለት ነው። ጥይት የተኮሰችው ሴትዮ ልዑል ከአበበ ጋ እንዴት ነው የምትተዋወቁት? ብሎ ሲጠይቃት ከዚህ በፊት ስራ አስገብቼው ነበር አለች። ከዛ ወጥቶ ስራ ፈልጋለሁ ብሎኝ ስራ እያፈላለኩለት አግቼ ስደውልለት አሁን የገባበት ስራ ያ ማለት አቤል ቤት ማለት ነው የገባበት እንደገባ ነገረኝ ብላለች ማለት ነው። ይሄ ማለት እንግዲህ እቺ ሴትዮ ጥይት የተኮሰችው ሴትዮ ደግሞ ከሊያ ጋር ይተዋወቃሉ። ስለዚህ አቤል ቤት ሳይገባ በፊት ነው ማለት ነው እነዚህ ጋር የሚተዋወቀው። እሱም ልክ ሊያ እንደተቸገረች እንዳጣች መስላ ሰራተኛ መስላ እንደገባቹ እሱም ደግሞ በዘበኝነት ገብቶ አብረው ከሊያ ጋር ሲስ እየሰሩ ያሉ ናቸው። እመኑኝ እመኑኝ ማለት ነው፣ የምሬ ነው የምላችሁ። እጁ አለበት። አሁንም ገንዘብ ስለተከፈለው ነው እንጂ እውነት ኑሮት አይደለም። ገንዘብ እኮ የማያደርገው ነገር የለም። በተለይ እንደ እንደሰው ለማያስብ ከሰው ይልቅ ገንዘብን ለሚያስቀድም ሰው ማለት ነው። እውነትን አይናገሩም፣ እውነትን አይናገሩም። እውነትን ከተናገሩ ገንዘብ አያገኙም። ያልፈጸመውን ያላደረገውን አደረገ ብለው ሰውን ወንጀለኛ አድርጎ ገንዘብ መቀበል የለመዱ ናቸው። ይህም ደግሞ ልክ እንደነሱ እያንዳንዳቸው እኮ የሚያዙት ወንጀለኞች እኮ እየተናገሩ ነው አለቃቸው ሊያ እንደሆነች፣ ይህን ስራ እያሰራቻቸው ያለችው ሊያ እንደሆነች እየተናገሩ ነው ማለት ነው። እዚህ ጋር ምንም የሚያጠራጥር ምንም እንትን የሚል ነገር የለውም። የምሬ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ተመልካቾች ቤተሰቦቼ እንዴት ናችሁ? ደና ናችሁ ወይ? እኔ ደና ነኝ፣ አልሐምዱሊላህ። እናንተም በእያላችሁበት ሰላማችሁ ይብዛ፣ አገራችሁ ኢትዮጵያንም አላ ሰላም ያደርግልን እያልኩኝ፣ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክና ሰብስክራይብ እያደረጋችሁ ቤተሰቡ ኑ። ሀሳብ ኮሜንት ላይ ያስቀምጣችሁ፣ አበረታችሁ ይላችኋለሁ። ይህ ዘበኛ ተባለ እንጂ ለራሱ ዘበኛ አይደለም ማለት ነው። ለስለላ ነው የገባው ማለት ነው። ከሊያ ጋር አብሮ ነው የሚሰራው ማለት ነው። እጁ አለበት። አውቆን ላለማስነቃት ልክ እንደ ገጠር ሰው አነጋገር እየተናገረ እንደ ወጋሽዬ ምናምን እያለ ማለት ነው። እንግዲህ ወንድሙ እንደዚህ ያደረገ ሲባል ሲሰማ ለራሱ እንደዛ እንደው ጋሽ እኮ ጥሩ ሰው ናቸው፣ እኔና ምነው ጥለው እየሄዱ አንተ ባሉ ሰዓትም በሌሉ ሰዓትም እንደ ልብህ እየወጣ እየገባህ እንዳል ነበር፣ እንዴት አሁን እዚህ ጉድስ ሰራኛለህ? እንዴት እንዴት ብሎ እንደዛ ማታለው ብሎ ሁሉ እንደዛ ሲጋበዝ የነበረው አውቆ እያስመሰለ ነበረ ማለት ነው። እና እውነት ካለው አቤል ይሄንን አድርጓን ብሎ ካለ ካዬ፣ ለምን ታዲያ ጣቢያ ሂዶ ሳለ አልመሰከረም? ሰራተኛ የተባለችው ሊያ የተባለችው ጣቢያ ሂዳ አቤል ነው የገደላት ብላ መስክራለች ተብሏል። ታዲያ እሱ ለምን ታዲያ የዛን ቀን ለምን አልመሰከረም? ለምን አልተናገረም? ታዲያ እውነት አለኝ እሱ ነው የገደላት ብሎ ካለ ማለት ነው። አውቆ ተከፍሎታል በገንዘብ ነው። አሁን ይሄንን ሁሉ እየቀባጠረ ያለው ማለት ነው። አሁን ባቤል ላይ ይመሰከራሉ ምናምን እያለ ያለው ገንዘብ ተከፍሎት ነው። ዝም ብሎ አይደለም። አብሮ ነው የሚሰራው እንዴ። የሚያዙ ሰዎች እኮ እየተናገሩ ነው አይደል እንዴ። ሊያ አለቃችን ናት። እሷ ነች ይህን ስራ የምታሰራን እኛ አድርጎ ያለችንን ነው የምናደርገው እያሉ እኮ እየተናገሩ ነው አይደል እንዴ። ሊያ ምን እንደምትሰራ ምን እንደምታደርግ እንኳን እነዚህ የሚያዙት ሰዎች ቀርቶ እህቶቿም እኮ ተናግረዋል እኮ። እህቶቿም እኮ መስክረዋል ስለ እሷ ማንነት፣ ስለ እሷ ስራ ተናግረዋል። እኮ ለቤተሰቦቿ ለራሱ የማትመለስ ጨካኝና አረመኔ እንደሆነች እኮ እህቶቿም እኮ ተናግረዋል። እንኳን ይቅር እነዚህ የሚያዙት አብረዋት የሚሰሩት ግብረአበሮቿ ይቅርና ማለት ነው። ድሮስ እነሱ እውነትን ይናገሩ ነው እንዴ? አውቀው አሰት እየተናገሩ ያልፈጸመውን ያላደረገውን አድርጓን እያሉ አውቀው ወንጀላቸውን እየሸፈኑ እነሱ እንደፈለጉ ሰውን እያሰቃዩ ሰውን እየገደሉ መኖር ነው የሚፈልጉት። አቤልን በባሌም በቦሌም ብለው እስር ቤት አስገብተው እነሱ እንደፈለጉ የፈለጉትን አይነት እየሰሩ የፈለጉትን እያካሄዱ እንደፈለጉ ህዝብን እያሰቃዩ ህዝብን እየገደሉ እያስለቀሱ እነሱ እንደፈለጉ ለመኖር እንዴ፣ እነ አቤል ሰፈር ያለችው ሴት አንዲት እናት ምንድን ነው ያሉት? እንዶ ይሄ ነገር ከጠቀማችሁ፣ እኔ የመንገድ ጽዳት ነው የምሰራው፣ እና ከሌሊቱ አስር ሰአት ወደ ስራ ወደ ጽዳት በሚሄድበት ሰዓት መኪና ቁሞ እዚህ ሰፈር እኔም አቀውም ልጅ እዚሁ አብሮ ቁሞ ሰራተኛዋ ከወዳ ከወዴ እያለች አይቻቸው ነበር። እኔ በሰዓቱ የመሰለኝ የሆነ ቃ እያወረዱ የጫኑ መስሎ ነበረ እንጂ እንደዚህ ሲሆን አይቻለሁ። እንዴ ይሄ ነገር ምናልባት ከጠቀማችሁ እስቲ ብለው ይሄንን መረጃ ለልዑል ሰጥተውታል። ያ ማለት ይሄ ነገር ተፈጠረ የተባለ ቀን ከሌሊቱ አስር ሰዓት እንግዲህ ነው ይህንን ሲያደርጉ ያዩቸው ማለት ነው። እንዴ እየታያዙኩ እየተናገሩ ነው፣ ምን እንዳደረጉ በግልጽ አቤል ቤት እኛንን ሬሳውን ያስቀመጥ ነው ብለው አልተናገሩም እንጂ እኮ? ሊያ ወንጀለኛ እንደሆነች ሊያ አለቃቸው እንደሆነች ሊያ ይሄንን ስራ እያሰራቻቸው እንደሆነ እየተናገሩ ነው የሚያዙ ሰዎች ማለት ነው። ይሄ ምንም የሚያጠራጥር ወይም ደግሞ ምንም እንትን የሚል ነገር የለም። እና ብቻ ይምር ነው የምላችሁ። በጣም ያናድዳል፣ በጣም ማለት ነው። እውነት ዘገ ያለች እንጂ ደግሞ መውጣቷ አይቀርም፣ መውጣቷ አይቀርም። እውነት ያሸንፋል። አቤል የስንቱን ሰው ሕይወት እየታደገ ራሱን አሳልፉ መስዋዕት እያደረገ ዋጋ እየከፈለ ደከመኝ ሰለች ሳይል ከላይ ከታች እያለ መከራውን እያየ እየሰራ እንዴት ነው እሱን እንደገና ዙሮቱን እንደዚህ አድርገሃልና እንድትዜና ተብሎ ማለት እኔ የምንነው ነው ምላችሁ፣ የማይመስል ነገር የማይመስል ነገር። እኔ ጭራሽም ጭራሽም እስካሁን በአቤል ላይ እየተደረገ ያለው እየተወራ ያለው ነገር ማለት ነው አልተዋጠልኝም፣ ውስጤም እሽ ብሎ አልተቀበለልኝም። አቤል በፍጹም ይሄንን አያድርግም አያደርግም አያደርግም። አመናችሁም አላመናችሁም አያደርግም። የሰው ህይወት አተርፋለው እያለ የራሱን ህይወት አሳልፎ እየሰጠ ሽጉጥ እየተተኮሰበት ጩቤ እየተመዘዘበት ስንት ነገር እየሆነ እየሰራ ያለ ሰው አረ ምር ብቻ ማለት ነው። እውነት ተደብቃ አትቀርም፣ ትወጣለች። ምናልባት ዘገይ ከሆነ እንጂ መውጣቷ አይቀርም። አቤልም ደግሞ ነጻ ወጥቶ እናየዋለን፣ ነጻ ወጥቶ እናየዋለን። ይህንን ይሄንን የፈጸሙ ሰዎች እነሱን ወንጀለኛ አስ ብለው ። እስር ቤት ለማስገባት እነሱ እንደፈለጉ እየሆኑ እንደፈለጉ ወንጀላቸውን እየሰሩ ሕዝብን እያስለቀሱ ሕዝብን እያሰቃዩ ለመኖር መቼም ደግሞ አይሳካም። መቼም ማለት ነው እንደው መቼም ቢሆን አይሳካላችሁም። ወይ ነዱ አለ እኔ እንደ ርር ነው ያልኩት እየምሬ ነው ልውል ደግሞ እነሱ በሚነግሩ ነገር ልትደናገጥ ወይም ደግሞ ልትጠራጠር አይገባም። መጠራጠር የለብህም፣ መደናገጥ የለብህም። በቃ በሙሉ ልብህ አቤል በፍጹም ይህን እንደማያደርገው ተማምነህ ነው መስራት ያለብህ። በቃ ተማምነህ ማለት ነው። እንኳን አንተ አብረኸው ያለህ ጓደኛው ይቅርና እኛ እንኳን ለራሱ በሚዲያ ላይ የምናውቀው በሚሰራው ስራ በፍጹም ይሄን ነገር አያደርግም እሱ ብለን ሽንጣችንን ገትረን እየተናገርን ነው እየተናገርን ነው። የምንናገርበት ምክንያት አለን። የስንቱን ሰዎች ሕይወት እየታደገ የስንቱን ሰው እንባ እየጠረገ ደከመ የሰለቸ ሳይል እንደዚህ እየለፋ እየደከመ ይሄን ያደርጋል ብለን መቼም ቢሆን አንቀበልም። መቼም ቢሆን ማለት ነው እንደማያደርግ እርግጠኛ ነን። አያደርግም አቤል ይሄንን። ጠላቶቹ እሱ ይህንን ስራ እንዳይሰራ ምክንያቱም ይሄን ስራ ከሰራ እያሳደደ እያሳደደ እየለቀመ እስር ቤት እያስገባቸው ስለሆነ ይህን ስራ እንዳይሰሩ አጉል እያደረጋቸው ስለሆነ እነሱ ደግሞ ይህን ስራ ፈጽሞ መተው ስለማይችሉ የሰውን ህይወት ማጥፋት፣ የሰውን ህይወት ምስቅልቅል ማድረግ፣ የሰውን ሀብት ንብረት መውሰድ የለመዱ ስለሆኑ ይህን የሚሰሩትን ስራቸውን መተው ስለማይፈልጉ በዚሁ እንደፈለጉ የፈለጉትን እያካሄዱ የፈለጉትን ወንጀል እየፈጸሙ መኖር ስለሚፈልጉ እሱ ባላደረገው ባልሰራው ወንጅለው እሱን እስር ቤት አስገብተው እነሱ እንደፈለጉ ለመሆን ስለፈለጉ ነው። አቤል ደግሞ ከስር ከስር የሚሰሩትን ስራ እያጋለጣቸው ለህግ እያቀረባቸው እዛ ጋር ደግሞ የተበደሉትን ሰዎች ፍትህ እንዲያገኙ እያደረገ ስለሆነ ለዛ ነው እሱን በዛም በዚህም ብለው ይሄን ስራ እንዳይሰራ እስር ቤት እንዲገባ እነሱ እንደፈለጉ ይሄን ወንጀል እየሰሩ መኖር ስለሚፈልጉ ነው ይሄን ሁሉ ነገር እያደረጉ ያሉት ማለት ነው። ደግሞ መቼም ቢሆን አይሳካላቸውም መቼም ቢሆን ማለት ነው እውነት ያሸንፋል ውሸት ውሸት ነው፣ መቼም አሸንፎ አያውቅም። እውነት ግን ያሸንፋል። እና ኮሜንት ላይ ደግሞ የምር ነው እምላችሁ እናንተን ያለ ማድነቅ አይቻልም። እኔ ኮረሁባችሁ የምር እንዳለ ኮሜንቱ ማለት ነው። አንድ አይነት አንድ አይነት በቃ አቤል በፍጹም ይሄን አያደርግም፣ አቤል በፍጹም ይሄን አያደርግም የሚል ነው እንዳለ ኮሜንቱ ማለት ነው። የምር ይመቻችሁ ይመቻችሁ ማለት ነው በጣም ነው ደስ ያለኝ በጣም ማለት ነው እንዴ እንደው እስቲ እውነቴን ነው የምላችሁ እስቲ ወደ ኋላ መለስ ብለን የሰራቸውን ቪዲዮዎች ብናይ እንዴ ስንት ነገር ነው የሰራው ማለት ስንቱን ሰው ነው የታደገው ስንቱን ሰው ነው እንባ የጠረገው የስንቱን ሰው ህይወት ነው ያተረፈው ሽጉጥ እየተተኮሰበት ጩቤ እየተመዘዘበት ስንት ነገር የሆነ ነው የምር እንትን እያለ ያለው ማለት ነው። እና የማይመስል ነገር እዚህ ጋር መተው አቤል ነው እንደዚህ ያደርገው እንደዚህ ነው ብለው ሲሉ የማያፍሩ ማለት ነው። የማያፍሩ ማለት ነው። አይምሯቸውን ገንዘብ የደፈ ነው እንዴ የምር ነው እምላችሁ። በተለይ በዚህ በዘበኛው በጣም ነው የተናደድኩት። በጣም ማለት ነው እውነት አለ ካለ አቤል ይሄን አድርጎታ ብሎ ካለ ለምን ታዲያ ጣቢያ ሂዶ ሳለ አልተናገረም? አሁን እንደገና እንደዛ ነው እንደዚህ ነው ይላል። አሁን እዚህ ጋ መጥቶ ማለት ነው እና እግተው የወሰዱ ደግሞ አለ ካረፍኩበት መጥተው የወሰዱኝ የጋሽዬ ሰዎች ናቸው። ሲከታተሉኝም የነበሩት የጋሽዬ ሰዎች ናቸው። ወስዶ የሆነ መጋዘን ውስጥ ካስቀመጡኝ በኋላ ደግሞ የሆነ ተኩስ ምናምን እንትን አለ፣ ተተኳኮሱ። ከዛም እነሱ መጥተው እኛ አንተን ልናተርፍ ነው አንተን ከዚህ ልናወጣ ነው ምናምን ብለው አመጡኝ እዚህ። ከዛ ይሄንን ስልክ ሰጥተውኝ በቃ እዚህ ተቀመጥኩኝ። እንግዲህ አስቡት ሊያ ናት እንግዲህ እዛ ቤት እንዲመጣ ያስደረገችው ማለት ነው። እሱ ግን የአቤል ሰዎች አግተው እንደወሰዱትና ከዛ አግተው ካስቀመጡበት ደግሞ ቶክስ ምናምን ተተኳኩሰው ሊያ ከዛ እንዲወጣ እንዳደረገችው ከዛ እንዲወጣና እዚህ እንዲመጣ እንዳደረገችው አድርጎ ነው እንግዲህ ሲናገር የነበረው ማለት ነው። ያ ማለት ከሊያ ጋር ያለ ምንም ጥርጥር አብሮ እየሰራ ነው። ይሄ ሰውዬ ማለት ነው ይሄ ዘበኛ አይደለም፣ አውቆ ለማስመሰል በዘበኝነት ሽፋን ወንጀል እየሰራ ያለ ሰውዬ ነው። ይሄ በደንብ መጣራት በደንብ እንትን ማለት አለበት፣ በሕግ መጠየቅ አለበት። እና አላችኋለሁ። ውድ ተመልካቾቼ የዛሬው የነበረን ቆይታ ይህን ይመስላል። በቀጣይ ደግሞ በሌላ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዙ ይትረፍረፍ ይበልልኝ። ውድ ተመልካቾቼ እንግዲህ ያው ለቻናሉ አዲስ የሆናችሁ እንግዲህ ላይክ ና ሰብስክራይብ እያደረጋችሁ ቤተሰብ ነው። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ፣ አበረታቱ ይላችኋለሁኝ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። አመሰግናለሁ።